ኤደን እና ትሁት እንግዲህ እጅጉን በጣም ተዋደዋል። እናም እንግዲህ ኤደን ወደነ አባባ ቤት በተደጋጋሚ እየተመላለሰች ነው። እናም እንግዲህ እዚ ቤትማ የሆነ የተደበቅኩት ነገር አለኝ እያለችም እንግዲህ እየጠየቀች ዳኒን ተመልክተናል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ብዙት ይበን። ዛሬ እንግዲህ በ ግፈኛዋ ሚስትና በሰራተኛዋ ፍጥጫ በክፍል ሀያ ሰባት ተመተናል ማለት ነው። እንግዲህ በባለፈው ክፍል እንዳየነውና እና እንደተመለከት ነው ቲና የለች ማለት ነው ቤት ውስጥ ወዴት እንደሄደች እንግዲህ ወዴት እና ምን እያደረገች እንደሆነም ለቤተሰብ በሙሉ አልተናገረችም። እናም እንግዲህ ዳኒ እጅጉን በጣም እንግዲህ ስጋት አድሮበትም ስልክ ስልኩን ቢመለከትም ስልክን ቢደወልለት እያ እየተነሳለትም አልነበረም ቲና ደውላለታለች ዛሬ። ኧረ እባክሽ የእኔ ፍቅር ነይ በጣም ናፍቀሽኛል፣ ያለ አንቺ ማን አለኝ በማለትም እንግዲህ ዳኒ ቲና በጣም እንደምታስፈልገውና ሁሉን ነገር ከእሷ ስለሆነ እየጠበቀ ያለው እናም እንግዲህ ከቲና ጋር በስልክ አውርተዋል ማለት ነው። ኤደን ወደ እነ አባባ ቤት እንግዲህ መምጣትም በተደጋጋሚ አድርጋለች ማለት ነው። አባባ ነይ እያሏትም ነው በባለፈው ክፍል እንግዲህ መጨረሻ ላይ ኤደን እነሱ ጋር እንግዲህ እና አባባ እና ከካሌ ጋር ቁጭ ብላ ነበረ ያገኛት። እናም እንግዲህ አጣርፎ ከቤት አስወጥቶ እንሂድ ስራ አለ፣ ረፍዶብናል እያለም እንግዲህ አቻክሎ እንግዲህ ዳኒ ያስወጣታል ማለት ነው። እንዴትና ለምን ለኔ ሳትነግሪኝ ለምን መጣሽ? በማለትም እንግዲህ አፋጠጣት። እንዴ ምን ችግር አለው? በማለትም እንግዲህ አባባ እኔ መንገድ ላይ አግኝቻት ቡና ተጠጣ ብዬ ነው ያመጣዋት፣ መንገድ ላይ ተገናኝተን ነበር ያሉት። ኤደንም እንግዲህ አባባ ባሉት መሰረት ምን ችግር አለው ቢመጣ፣ የሆነ የተደበቀ ነገር አለ እንዴ? ይልቁንስ ንገረኝ በማለትም ጠየቀችው። አረ እኔ ፍቅር ምንም ነገር የለም እያለም እንግዲህ ዳኒ ያው ነገራቶቹን ለማልበስበስም ፈለገ። እሷ ግን እዛ ቤት እንግዲህ እንድትመጣ ብዙም ደስ አላለውም ማለት ነው። እናም እንግዲህ ዳኒ አጣብቂኝ ውስጥ ገብቷል ማለት ነው። አባባን በተደጋጋሚ ሲያወራው ነበረ። እናም አባባ ደግሞ ይችን የመሰለች ቆንጆ ጥሩ ልጅማ ቶሎ አግባ አግባት እንዳታመልጥህ፣ እኔማ ካሌብ ባያገባ ኑሮ ለካሌብ ነበር ምድረው አሉ። እናም እንግዲህ ዳኒ በኤደን እንግዲህ ምንም እንደማይደራደር እና በጣም እንደሚወዳት እንግዲህ በግልጽ ተናገረ ማለት ነው። ነገር ግን አሁን ላይ እሱ እያሳየ ካለው ነገር አንጻር ኤደን ምንድነው እዚህ ቤት ያለው ነገር እያለች ነው። እሷም በተደጋጋሚ እዛ ቤት ውስጥ እንግዲህ መምጣትና ላባባ ቃል ገብቼላቸዋለሁ፣ እየሄድኩኝ እንደምጫወት ጫወታቸው እኮ ይናፍቃል እያለችም ዳኒ ኧረ እባክሽን ሰው ይሰለቻል እኮ ምናምን ቢላትም፣ እኔ አብሉኝ አላልኩኝ አጠጡኝ ያላልኩኝ ለምንድን ነው የሚሰለችኝ ደግሞ? አባባ ናቸው እኮ ነው እያሉኝ እያለችም እንግዲህ ከዳኒ ጋር ክርክር ገጥመዋል። ዳኒ እንግዲህ ደስተኛ አልሆነም። እህትንስ መቼ ነው የምታስተዋውቀኝ? እያለችውም ነው እህቴማ እንዴት አለች መልካም ሰው መሰለችሽ አስተዋውቅሻለሁ እያላትም ነው ዳኒና ቲና በስልክ ያወራሉ። ቲና እንግዲህ እነ አባባን እና እነ ካሌብን ከቤት የማስወጣት ዓላማ ላይ ነው ያለችው። እናም እንግዲህ እንደመጣች ከቤት እንደምታስወጣቸው እንግዲህ ነገራቶቹን እያመቻቸች እንደሆነም እንግዲህ ተናገረች፣ ለዳኒ ማለት ነው። ዳኒም እጅግ በጣም ደስ ተሰኝና ፍቅረኛውን ኤደንን በቃ እስከ ዛሬ ስጠብቀው የነበረው ነገር ሁሉ ተሳካ ሆነልኝ፣ በማለትም ደስ ተሰኝቶ ለብዙ ጊዜ እንግዲህ አንቺንም ሳጉላላሽ ሆነ እንግዲህ ስጠብቀው የነበረው ነገር አሁን እንግዲህ እውን ሆኖ ትክክለኛውን ሕይወቴን ልኖር ነው፣ የምፈልገውን ነገር አግኝቻለውኝ በማለት እንግዲህ በደስታም ተዋጠ። ይህ ማለት እንግዲህ ቲና እንደመጣች እንግዲህ ከቤት እነሱን ልቅምቅም አርጋ ለማስወጣት እና ቤቱን እንግዲህ እንደ ሸጠችው ነው የነገረችው እናም እንግዲህ እባክሽን ቶሎ ብለሽ ነይ እያለም እንግዲህ ዳኒ የስልክ ንግግሩን እንግዲህ ጨርሷል ማለት ነው ከዛ በኋላ ነበር ለኤደን ይህንን የምስራች ነግሮ እሷ በሚነግረው ነገር ብዙም አልተደሰተችም ምክንያቱም ከዚህ በፊትም ብዙ ጊዜዋን እንግዲህ ቆይ ቆይ በማለት ጊዜያቶችን በማራዘም እንግዲህ እሷ ደግሞ ማግባት እና መውለድን ትፈልጋለች። ይህንን ፍላጎቷን በግልጽ እንግዲህ ዛሬ ለትሁትም እንግዲህ ነግራታለች። ከትሁት ጋር መቀራረብን ፈልጋለች። ይህም ማለት ደግሞ እዚህ ቤት የሆነ የተደበቁት ነገር አለኝ ብላም እንግዲህ አፋውታ ዳኒን ብትጠይቀውም ዳኒ ምንም ነገር የለም እህቴ እያለ ኤደንን እንግዲህ ማሬ ፍቅሬ እያለ ሲላትም ነበረ ይህ የእህቴ ቤት ነው በማለትም ነበር እንግዲህ አለማፈሩ፣ እንግዲህ ኤደንን ይዞ ሄዶ ያስተዋወቃት ማለት ነው። ነገር ግን አሁን ላይ እግር ስታበዛ፣ ከትሁትም ጋር ስትለጣጠፍበት፣ እሱ እንግዲህ እነሱ ጋር ይዞ ሄዶ በማስተዋወቁ እጅጉን በጣም ተጸጽቷል ማለት ነው። እናም እንግዲህ አሁን ላይ ጨንቆታል። በጣም የሚሆነው እና የሚፈጠረው ነገር ለአባባም እንግዲህ አግባት፣ ሌላ ሰው እንዳያመልጥ እንዳይወስድብህ ቢሉትም ካሌብ ዳኒ ግን እጅጉን በጣም በሚያሳዝን ሁኔታ እንግዲህ በእሷ ላይ ያደረገውን ነገር ሁሉ ለምሳሌ እንደው ጥፋት ባጠፋ ይቅርትለኛለች ወይ ሲልም እሱ እንግዲህ የጥፋቱ ሁኔታ ይወስናል። ለምሳሌ እችት ባደርግባት ምናምንም ሲል ነበረ። ይሄማ በጣም ከባድ ነገር ነው። አንተ አሁን እሷ ችት ብታደርግብህ እንዴት ነው የምትሆነው? ሲልም እንግዲህ ዳኒ በጣም እያንቀጠቀጠው እና እጅጉን በጣም እንግዲህ እየተናደደም ማሰቡ ለራሱ በጣም ከባድ ነው፣ እንኳን ድርጊቱን መስማትና በማለትም እንግዲህ እጅጉን በጣም አባባ የሆድ የሆዳቸውን እየነገሩት ነው። እሱም እንግዲህ የሆድ መሆኖበታል ግልጽ ሆኖ በይፋ ስለማይነግሩት ነገር ግን ሆድ አባውን ብቅል ያወጠዋል እንደሚባለው፣ ራሱ ዳኒ በሚናገረው ነገር አባባ ልክ ልኩን እየነገሩት እንግዲህ ዳኒ ጭንቀት ውስጥ ገብቷል ማለት ነው። ውድና የተከበራችሁ አድማቂ የተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እናም እንግዲህ እጅጉን በጣም በሚያሳዝን ሁኔታ እንግዲህ ትሁትንም እባክሽን ምክርሽን እፈልጋለሁ እያላትም ነበረ። በፊት ነበር እንጂ ማሰብ ያለብህ እያለችም እንግዲህ ትሁትም እንግዲህ ስትነግረው ነበር። አሁንም እንግዲህ የህልም እንጀራ ላይ ነው ወይ የቅዤት ህልም ላይ ነው ወይ ያለኸው እያለችውም ነበር። አባባን ዛሬ እንግዲህ ብሩን አበድረኝ ስጠኝ፣ ያልኩን ስጠኝ እንጂ እያለም እንግዲህ ሲጠይቀው ነበር። አራት ሚሊዮን ብር ነው እንግዲህ የተጠየቀው። አባባ ምንም ችግር የለም ቲና ትምጣና ሰጥ አለው ሲል ከእነሱ ጋማ ለማንም እንዳትናገርብኝ አንተ ስጠኝ እንጂ እኔ አስራ አምስት ቀን ባልሞላ ውስጥ አንድ ሚሊዮን ጨምሬ አምስት መቶ ሚሊዮን ነው የምሰጥክ እያለ ነው ዳኒ። አልጋ ባልጋ ህይወትን እንግዲህ ምንም ነገር ሳይደክም እፍስ ማድረግ እና የራሱን ህይወት ማስተካከል ይፈልጋል። ቲና ቤቱን እንግዲህ ሺጨዋለሁ ብላዋለች። እናም እንግዲህ ከቲናን ብር ይወስዳል ከአባባም እንግዲህ መውሰድ ይፈልጋል። ከዛ እንግዲህ ደህና ሰንብቱ ሊላቸው ነው የእሱ እቅድ። እናም እንግዲህ ካሌብ እንግዲህ የቲና ጅልነት እጅጉን በጣም እየገረመው ከአባቱ ጋር ሲስቅም ሲጫወትም ነበረ። አባትየው መበቀል አለብህ፣ ቄደንን እንግዲህ ጥሩ ጓደኛ አርጋት፣ ሻይ ቡና እንበል ብለህም ጋብዛት፣ ተቀራረቡ። እያለም እንግዲህ አባባ ካሌብን እየተቆጣው ነው። ካሌብ ደግሞ እንደዛ አይነት ነገር አይፈልግም። ዝም ብሎ ቲናን መፍታት ብቻ ነው የሚፈልገው። ነገር ግን እኔን እንደዛ ያንገላታችኝ በአንተ በትዳርህ ላይ እንደዝኩና እንዴት ይሄ ቅጣት ሊሆን ይችላሉ? ይለ እሷ በማለትም እንግዲህ ካሌብን በጣም እየተቃወሙት ይገኛሉ ማለት ነው አባባ እናም እንግዲህ ካሌብ አባትየው እያስገደደው ስለሆነ አሁን ላይ አባትየው የሚለውን ነገር ከማድረግ ወደ ኋላ የሚል አይመስለኝም። እንግዲህ ኤደንም ይህንን ነገር እና ጉዳጉዳቸውን ስትሰማ አጠቃላይ ነገሩ ተገልብጦ እንግዲህ ኤደን ካሌብን ማግባቷ አይቀርም ማለት ነው። ቲናና ዳኒም እንግዲህ አጨብጭበው ባዶ እጃቸውን እንደሚቀሩ ምንም ጥርጥር የለንም ማለት ነው። በስተ መጨረሻ ግን እንግዲህ እች እኮ ጅል አታፍርም። ቤቱን በላያችን ላይ እኮ እንግዲህ ትክክለኛ ሰነድ ነው ብላ ሸጣውም እኮ ይሆናል። እኛን ለማስወጣትም ይሆናል እኮ የምትመጣው እያለ እንግዲህ ከአባቱ ጋር ካሌብ እያወራ እያለ እንግዲህ ዳኒ ይህንን ነገር ጆሮ ጥልቅ ብሎ እንግዲህ ሰምቷል ማለት ነው። ከዚህ በኋላ ምን ይፈጠር ይሆን? እናም እንግዲህ የበፊት ጥርጥርም ነበረው ማለት ነው ዳኒ። እናም ያ ጥርጥሩ እንግዲህ እውን ሆነለት። ቲናን አልሰማ ብላ እባክሽን ትንሽ ተጠራጠሪ እያላትም ነበር። አሁን ላይ እንግዲህ አንቺ ነሽ አልሰማ ብለሽ፣ አንተ ነክ እየተባባሉ እንግዲህ እርስ በራሳቸው መጫረሳቸው አይቀርም ማለት ነው። እናም እንግዲህ ውድና የተከበራቸው አድማጭ ተመልካች ቤተሰብ የክፍል 27 የግፈኛዋ ሚስትና የሰራተኛዋ ፍጥጫ ይህን ይመስል ነበር። በቀጣይ ክፍል ምን ይፈጠር ይሆን የሚለውን አብረን እንመልከታለን።